ስንት ጊዜ ጊዜን ይላችሁ ማንሽ? እንቁርቲ ስንት ጊዜ ነው ሰይላችሁ? እንቁርቲ ስንቴ ስንቴ ነው ይላችሁ? ማን ያላከልኝ እኔ የሆነ ማኛን ልታረቅ ብሎ አሮ እኔዴ እካክ ስለጠለጥ ብርድ ነው ማስመታ አሳብዳለሁ። እኔ ካለኩኝ አለካም ከነኩኝ ግን ፈጣሪ አካል እንዴ አላክሽውም እንዴ ማሙሻን? እንቁርቲ ማሙሻ የሆኒ ማኛን አስታርቀኝ በቃ ብለሽ አልመጣሽም እንዴ? እችን ግም ነገራት አልፈልግም ብዬ እዛ የሚባል ወንድሜ እኮ ይህን እኮ ይህን ሊያለ አላክሽውም። እሺ ጊዜ እካክ

እማ ቤቴ እማ ቤቴን ጠይቁ። ማሙሻ እንዲያውም የምርዝነቷ መርዝ የሆነ ሰው መረጃ አለኝ ልስጠው፣ እሱንም ጭምር ነው ያለችው። የክፋቷ ክፋት እቺ እካካም። ያ ሰው ደግሞ ቤተሰብ አለ። ልጅቷ ትዳር አላት ቤተሰብ አላት። ሶሻል ሚዲያ ላይ በጣም መልካም ሰው ናት። እምላችሁ ጥሩ ነገር አላት። የባሏ ኢንፎርሜሽን አለኝ ብላ ነበር። ይች መርዝ የመጣችው ነው። በፍጹም አላደርገውም አልኩ። እንደዚህ አይነት መርዝ ሴቶች አሉ። መርዝ የዋ መስለው መርዞች አሉ። ስለዚህ ጥንቃቄ ያስፈልጋል። ጥንቃቄ ጥንቃቄ በጣም ያስፈልጋሉ። እውነቴን ነው የማወራችሁ። አንዳንድ ሴቶች የመጨረሻ መርዝ ናቸው። አላሸንፍ ሲሉ አልችልም ሲሉ ይመጡና በፊት ለፊት እኔ እንዴት እታረቃለሁ ትያለሽ ምናምና እና እንቁርትዬ የመጀመሪያ አንቺ ነሽ የመጣሽው። እኔ መደበሪያ አይነሽ። እንቁርቲ እቤትሽን ማጽዳት አቅቶሽ በረሮ በረሮ እስኪሆን ድረስ መታቀብ እስኪያቅትሽ ነው። ምጥላይ ሴት አንቺ ነው ጃፕሻ ውስጢ ሰላም የለውም፣ ጠላሽ ለዛ ነው። ውስጡ ሰላም የሌለው ሰው ሁልጊዜ አሸብር አሻሞ አንተ ታናሞ ካናሞ ወይዘሮ እቴቴ እቴቴ ስንዱ ጭራሽ ይቅርታ በውስጥ ልካብኛለች። አንተ ቆሰረታም አንተ ጨብታም እንደ ሕፃን ልጅ ቤቢ ፓውደር ጭን ውስጥ የሚያስፈልግ ሽማግሌ እኔ ነኝ። ላንተ ደግሞ ይቅርታ ነገር መልቀው ዞዬ ነው የመጣው እሱንም እኔን ተታረቂ አንተንም ተታረቂ ስለ አንተ እሺ ብሎ ከነ ቴክስቱ ወቅቼ ማሳየት ይችላል። ቤታ ታሱ እሺ ብሎኛል። ለነገ ዝግጁ ነ ሲል ብዬው ስለማከብረው ዞዬ ብዙ ጊዜ እዚህ መጥቶ ሰፖርት ስላደረገኝ ስለማከብረው ላለመጨቃጨቅ ኦኬ እሺ እሺ እሺ ብሏል ሲል እሺ፣ በዛው ላሽ ብዬ ጠፋሁት። እኔ ይቅርታ ንትናለም ዞዬ ራሱ መቶ መናገር ይችላል። እንዴት እንዳወራይ ማለት ነው እኔ ነኝ ላንተ። ማህተቤ ጠፋ ጋይስ፣ አዲስ ማህተብ ላኩልኝ። እኔ ለእንዳንተ አይነት ጫብጣ ከርሳ ማጋሰስ ተቅማጣ፣ ለእንዳንተ አይነት ሰው እኔ ሽማግሌ አልልክም። እኔ ቤታ ነኝ የወንድ ልጅ ነኝ። የወንድ ልጅ ልንገረግ እከክ አስለቅሳለሁ ምናምን ይላል። ጉንጉናም ሽንሽናም ከሚስት ተፋጠክ ቤዝመንት ውስጥ አይደል እንዴ? እናውቃለን እኮ የታባህ እንደምትኖር ስንት አመት ሙሉ አሜሪካን ሀገር ተዘብዝፎ ስንት። ይሄ ሚስተር ባናና እንዴ ነህ እንዴ ነህ ይኔ አይዛክ የኒባር አንተ እናት የት ትምህርት ነው? ባለፈው ራሱ ስጠይቅ ነበር አይዛቅ ሄደ እያልኩ፣ ማርያምን እናፈቅሽኝ። አንተ ደህና ነህ? እኔ ራሱ ናፈሽኝ። ምን ሆነ? እኔ ጠፋሃው፣ አሞኝ እየገባኝ አልነበረም። ለዛ ነው ነበረ ቻው ትናንት ደግሞ መጥተሽ ኮመንት ጽፊ ማለት ነው። አይኖ ገብቶኛል እያወራች ስለሆነ ላለም አቋረጥ ብለህ ሆነ ነው። እንዴት ነሽ አንቺ? እንዴት ነህ አንተ? ማርያም እኔ ራሱ ጠፍቻለሁ እኮ ከቲክቶክ ዛሬ ነው የገባሁት። ባልፎ እና ዛሬ ሶስት ሳምንት ዜድን ላስገባ ስል እኔ የወጣለው ዜድ እንዳገባ ያልከው ለምንድን ነው አንቺ? ነው ኦልሬዲ ሰላም ስላልኩሽ ነው። ቤታ ከዜድ ጋጭ ዜድ እንዴት ነሽ? ችግር አለ

እኔ እናቴ መናገር አለብሽ አመጣዋለሁ። ሴት እኮ ከሴት ጋር እኔ ወንድ ቢሆን እንደዚህ እመጣው ነበር። ሴት ከሴት ጋር እንዴት ጠለ እንደዚህ ምላሽ ያስፈልጓል። እርገጩ፣ እርገጩ፣ ሴት ጺም ያወጣ ሴት እኮ ነው እና ጺም ያወጣ ሴት እኮ ነው። ወንድ ቢሰድበኝ እናደድ ነበር። ሴት

የህዝብ ገርስት አንቺ ዛሬ እኮ አይደለም የታረቁት። እናንተ እኮ አዲስ ሆኖባችሁ ነው የልደት ቀን የታረቁትኝ ላችሁ የተሳሳታ አንቺ ስለ ጠይቅሽ ነው እንጂ እኔ ማንሳትም አልፈልግም። የተሳሳታ እንትን ያላችሁ እኔ ያው እኔ መቼስ እነሱና ተንኮለኛ ጎን አስረግጣት ነበር፣ ግን እኔ በግልጽ ልኝ አልሽ እኔ መጀመሪያ እኔ ነኝ እኔ ነኝ የታረቅኩትኝ። ማናት ሊያሾ ሲጀምርም እኔና ሄደን በራሴ አይደለም የተጣላሁት፣ በሰውን የተጣላሁት ከዛ በኋላ ሊያሹ አስታረቀችን። ከዛ እኔን ስታስታርቅ እኔ ደግሞ ኪዱን አስታረኳት። ቀርቻቸው ማና አስታረኳቸው ራሴ ቤተለይ ያኔ እኔ እና ሂዱ ስላልተጣላ ሁለቱን አስታረኳቸው። አይ ዘውዬ አንተ ዘውዬ፣ ቆይ ቆይ ቆይ ቆይ ቆይ፣ ጠፋኝ። ልደቴ የልደቴ ቀን ልደቴን ታስታውሻለሽ? ልደቴ የተከበረ ቀን የነጃት ጌም ጊዜ ብሎ ከርግሽ ነበር። አላውቅም ውተጣሰንበ ዛን ጊዜ በቃ ዲሴምበር አካባቢ ውስጥ የልደቴ ቀን ዲሴምበር አካባቢ ውስጥ የዛ ጊዜ አሉ። ሁለቱ ተታርቀዋል። ኢቭን ለገንዘብ ያን ጊዜ እርዳታ ስናል እውነቴን እኮ ነው። ተታርቀዋል እኮ እናንተ እኮ አዲስ ነው በኢትዮጵያ ቲንክ ኪዱ ሀያ ሺህ ነው መሰለኝ ያችኛዋ ደግሞ

አንደኛ ያሸነፈ ሰው ከሶስት ሺህ በላይ ሆነ። ሁለት ሰው ነው የሚቀጣው። እኔ ጊፍት የምሰጠኝ ሰው የለም። ቆፍጠን እግዚአብሔር ምስክሬ ነው አይደለም እኮ ይሄማ ማየት እፈልጋለሁ ለማንኛውም እመቻችሁ አቋርጠሪ ይደብራል እኮ ማን ገብርኤል ሆነ ከቅድም ስታወራ የነበረችው ነገ አይደለም ና ቁጭ በልና የተሸነፈ ቅድም ማለት ነው ቅድም ማለት ነው አቤል አቤል አሉ ውይ አቤል ላይ ላይ ብላለሁ ስሙን እንዳጠሪብኝ እኔ እያለሁ አቤልን ስም እንዳጠሪ ብሎ ከዛ ወላሂ እንደዛ ሲሆን እኮ ነው ቆይ ቆይ ቆይ እችማ ተጣልቷል እንደ ነገር አለ ብዬ ይዞ መጣ አጥሪ ይዞ መጣ ዲምሎ ነው ነው ምን ተጣልታችኋል አቤል ስሙን እንዳታነሽብኝ ብሎ ቅጣ ሳይከጣ ጌሙን አቋርጦ ትትወጣ ዛሬ ነው ታውቁኝ ወድቆ ነው ዛሬ ታውቁኝ ኧረ በስመ አብ ጌም አቋርጦ ግን መውጣት የለበትም። አቤል ይሄ ጥሩ አይደለም። አስገብተን መምከር አለብን። ትክክል አልሰራም። አቤል እውነት እኔ መካሪያ አደገኝ ማነው? እኔ ነው እኔ መምከር አለብኝ። እሱ ማለት አግባብ ነገር ኩር እኮ ነገ። እስኪ አቤል ስማ፣ እግዚአብሔርን ይደብራል ማለት ከእሱ ጋር ተጣላም ከኔ ጋር ቆይ ቆይ ቆይ አንድ እኮ የማላወራ አንድ ደቂቃ ብቻ አንድ ሰከን ከአቤል ጋር ተጣላም፣ ከኔ ጋር ተጣላም። ጌም ነው የምንጫወተው፣ ቲክቶክ ላይ ነው የምንተዋወቀው። ምን ሆነ ነው እንደዚህ ሆነ እንዴ? በዛ አቤላው፣ ቀጥቅጨው ቀጥቅጨው ቀጥቅጨው ቀጥቅጨው። አንቺ እኮ ቅድም ሰላሳ ሦስት ሺህ ነው የተሰጣት ምን አለ። አሁን ግን ሰው የለም ማለት ነው። አቤል ልስን ዝም ብለን አይደል ጫወትን ነው ያለ አዳምጠኛ ዝም ብለን ነው የምንጫወተው። በጣም ሳም እየሳም ዝም ብለን ነው የምንጫወተው። እሺ አቁማ ችግር የለውም። ምንድን ነው ያወራችሁት አንተ ቤት አዳምጠኝ፣ ኩማ ቅድም አንተ ከእነ እንትና ጋር አልተጫወትክም? ምን ነው አሁን ቤት ሲመጣ ደበረክ? ከሆነ ሰው ጋር አልተጫወትንም። ለአራት ሆነን አልተጫወትኩም እኔ ወጥቼ፣ አቋርጠን የወጣበትም ምክንያት አለው እሱን ግን አሁን ለሶስተኛ አዳም ከአንቺ ጋር መልስ መላለስ፣ እኔ ከሴት ጋር ከሴት አሁን ምን አደረግል? ጌም ቀላል ጥያቄ ነው። ስማኝ ኩማ፣ ይሄ አዳም ይሄን አድርግ ይሄን አድርግ አይደለም። ጥያቄ ነው የምንጠያየቀው። እሺ፣ ጀስት ጥያቄ ነው። መጀመሪያ ልጠይቅሽ፣ ችግር የለም። ነው ያለውን ችግር ሶልቭ ማድረግ አለባችሁ ማለት ነው። አንተ አቤል ልምሬ ጠላህ፣ ምን አገባህ? እኔ ጠልቼህ አይደለም እኮ ለማቀሳሰር እኔ እና እሱ ላይ እሺ፣ ማለት ነው የተጫወትን ኮመንት ላይ ቤታ አቤል ገብቷል፣ ዋቤል መጥቷል ምናምን አንተ ላይክ። ለምን እንደዛ እንዳልኩሽ ሁሌ ለማስቀናት ወይ ከአንተ በላይ እግዚአብሔር ነው የሚበልጠው። እግዚአብሔር ምስክር ነው። ኮመንት ላይ ስለጻፈ ነው ራሱ አይቻልም። እሺ አንድ ነገር ልንገርሽ፣ እሱ እኔ ይኸውልሽ፣ እዚህ ቴና በውስጥ በኩል ከሰው ጋር ስልክ ሳያወራ ስለሰው ማውራት አልወድም።